የትራምፕ አስተዳደር የወንበዴ ቡድን አባላት ናቸው በሚል የጠረጠራቸውን ከ200 በላይ ቬንዙዌላውያን ከአሜሪካ አባረረ። የኤል ሳልቫዶር ፕሬዝዳንት ናይብ ቡኬሊ 238 ትሬን ደ አራጓ የተሰኘ የወንበዴ ቡድን አባላት ያሳፈረው የአሜሪካ አውሮፕላን ሳን ሳልቫዶር መድረሱን በማህበራዊ ትስስር ገጻቸው ላይ አስፍረዋል። 23 ኤምኤስ 13 የተሰኘ ዓለም አቀፍ የወሮ በላ ቡድን አባላት በማዕከላዊ አሜሪካ ሀገር መድረሳቸውን ነው የጠቆሙት። የቬንዚዌላው የወንበዴ ቡድን ትቴን ደ አራጓ ዜጎችን አፍኖ በመውሰድ በዘረፋና በግድያ የተሰማራ መሆኑን ገልጸዋል። ፕሬዚዳንት ትራምፕ በጦርነት ጊዜ የሚታወጅ ህግን ተጠቅመው ስደተኞችን በገፍ እንዳያባሩ በአሜሪካ የፌዴራል ዳኛ ጀምስ ቦስበርግ የተላለፈላቸውን የእገዳ ውሳኔ ጥሰው ነው እርምጃውን የወሰዱት። የዋይት ሀውስ ቃል አቀባይ ካሮሊን ሌቪት ግን በአንድ ከተማ የሚገኝ አንድ ዳኛ የውጭ ሀገር ስደተኞችን የጫና አውሮፕላን ከአሜሪካ መሬት እንዳይወጣ መከልከል አይችልም። የእገዳ ውሳኔው ህጋዊ አይደለም በሚል ተከላክለዋል። ቃል አቀባዩ የፌዴራል ዳኞች የአሜሪካ ፕሬዝዳንት በውጭ ጉዳዮች ላይ የሚያስተላልፏቸውን ውሳኔዎች በመቀልበስ ስልጣን እንደሌላቸው መናገራቸውንም ሮይተርስ ዘግቧል። ፕሬዝዳንት ትራምፕም የዳኛውን የእገዳ ውሳኔ ጥሰዋል ወይ በሚል ለቀረበላቸው ጥያቄ ልነግራችሁ የምችለው እነዚህ መጥፎ ሰዎች መሆናቸውን ነው በሚል አጭር ምላሽ ሰጥተዋል። ትራምፕ 227 ዓመት የሆነውን እና አሜሪካ ጦርነት ውስጥ ስትገባ የሚታወች ህግን የተጠቀሙት የስደተኞች ቁጥር መብዛትን ወንጀሉም መበራከቱን ከጦርነት ጋር ስለሚስተካከል ነው በሚል ነው። አሜሪካ ይህን ህግ ለመጨረሻ ጊዜ ተግባራዊ ያደረገችው በሁለተኛው የዓለም ጦርነት ወቅት ጃፓናውያንን ለማባረር እንደነበር የቢቢሲ ዘገባ አውስቷል። የ78 አመቱ ፕሬዝዳንት ባለፈው ቅዳሜ የ1798 ቱን ህግ ተጠቅመው ያልተለመደ ጦርነት ከፍተዋል ያላቸውን የቬንዙዌላ የወንበዴ ቡድን አባላት ከአሜሪካ እንደሚያባረሩ መናገራቸው ይታወሳል። የፌዴራሉ ዳኛ ጀምስ ፎስበርግ ስደተኞችን የማባረሩ ሂደት መለየው ከማይለብሱ ጋር የሚደረግ ከጦርነት የከፋ ጦርነት ነው በሚል የትራምፕን ውሳኔ ለ14 ቀናት አግደውት ነበር። ዳኛ ውሳኔያቸውን ባሳወቁበት ወቅት ቬንዙዌላውያኑን የጫነው አውሮፕላን ወደ አልሳቫዶር ጉዞ መጀመራቸው ቤታቸውን መስማታቸውን በመጥቀስም አውሮፕላኖቹ ወደ አሜሪካ እንዲመለሱ አዘው ነበር። በማግስቱ ማለትም ትላንት የኤልሳልቫዶር ፕሬዚዳንት ናይብ ቡኬሌ በኤክስ ትስስር ገጻቸው ቬንዙዌላውያኑን የጫን አውሮፕላን ሳን ሳልቫዶር መግባታቸውን የሚያሳይ ምስል ሲያጋሩ ዘግይተዋል በሚል በዳኛው ላይ ተሳልቀዋል። ከአሜሪካ ወደ ኤልሳልቫዶር የተላኩት የትሬን ደ አራጓ ወንበዴ ቡድን አባላት 40 ሺህ እስረኞችን መያዝ በሚችለው የሽብርተኛ ማረሚያ ቤት እንዲገቡ ፕሬዚዳንት ቡኬሌ አስታውቀዋል። ትራምፕ በዩክሬን ጦርነት ማቆም ዙሪያ ከሩሲያ አቻቸው ቭላዲሚር ፑቲን ጋር እንደሚወያዩ ተናገሩ። የተኩስ አቁም ስምምነት ከተፈረመ አውሮፓና ብሪታንያ የሰላም አስከባሪ ጦር ለመላክ እየተዘጋጁ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ የዩክሬን ጦርነት ለማስቆም እየተደረገ በሚገኘው ጥረት ዙሪያ ከሩሲያው አቻቸው ፕሬዝዳንት ቭላዲሚር ፑቲን ጋር በነገው ዕለት እንደሚወያዩ ተናግረዋል። ሁለቱ መሪዎች ለውይይት ቀጠሮ የያዙት ወደ ሩሲያ ያቀኑት የአሜሪካ ልዑካን ከፕሬዚዳንት ፑቲን ጋር ውጤታማ ውይይት ማድረጋቸው ከተገለጸ በኋላ ነው። ትራምፕ ለጋዜጠኞች ባደረጉት ንግግር ጦርነቱን ለማስቆም እየሞከርን ነው፣ ሊሳካም ላይሳካም ይችላል፣ ነገር ግን የሚሳካበት ሰፊ ዕድል እንዳለ ይታየኛል ብለዋል። ባለፈው ሳምንት በዩክሬን ተቀባይነት ያገኘው የሰላሳ ቀናት የተኩስ አቁም በፑቲን ዘንድ ድጋፍ እንዲኖረው ፕሬዝዳንቱ እየሞከሩ ይገኛሉ። ፑቲን በበኩላቸው በስምምነቱ ነጥቦች ላይ መሻሻል ያለባቸው ጉዳዮች እንዳሉ እና ለጦርነቱ መጀመር ዋነኛ መንስኤ የሆኑ የሞስኮ የደህንነት ጥያቄዎች በጊዜ ጊዜያዊ የተኩስ አቁሙ ስምምነት ውስጥ እንዲካተት ጥያቄ አቅርበዋል። ከዚህ ባለፈ ዩክሬን በዘላቂነት የኔቶ አባል ሀገር እንደማትሆንና ወታደራዊ ድርጅቱ ወደ ሩሲያ ድንበሮች የሚያደርገውን መስፋፋት እንዲያቆም የደህንነት ዋስትና እንዲሰጣትም ጠይቃለች። በሞስኮ ጉብኝት ያደረጉት የትራምፕ የብሔራዊ ደህንነት አማካሪ ስቲቭ ዊትኮፍ ሩሲያ የምትስማማበት እድል እንዳለ ገልጸው ከዛ በፊት ማለቅ ያለባቸው በርካታ ስራዎች መኖራቸውንም ተናግረዋል። አማካሪው ከኤቢሲ ኒውስ ጋር በነበራቸው ቆይታ ሩሲያ በተኩስ አቁም ለመስማማት በምስራቃዊ ዩክሬን የተቆጣጠረቻቸውን ግዛቶች ይዛ ለመቀጠል ቅድመ ሁኔታ አስቀምጣ እንደሆነ ተጠይቀው ነበር። በምላሻቸውም ሰላምን ማስፈንና የሶስት ዓመቱን ጦርነት ለማስቆም ቁርጠኛ ከሆንን መሬት ላይ ያሉ እውነታዎችን ለመቀበል ዝግጁ መሆን አለብን ሲሉ ድፍን ያለ መልስ ሰጥተዋል። በሌላ ቃለ ምልልስ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሮቢዮ የድርድር ሂደቱ ጠንካራ ስራ እንደሚጠይቅ ገልጸው ሁለቱም ወገኖች የሚያነሷቸው ልዩነቶችን ለማጥበብ በቅድሚያ ተኩስ ማቆም ይገባቸዋል ብለዋል። ጦርነቱ በቅርቡ ሊቆም እንደሚችል እምነት እንዳላቸው የተናገሩት የዩክሬኑ ፕሬዝዳንት ቮለዲሚር ዘለንስኪ በበኩላቸው የዩክሬን ሉዓላዊነት ለድርድር እንደማይቀርብና ሞስኮ በጦርነቱና ከጦርነቱ በፊት ከተቆጣጠራቻቸው የዩክሬን ግዛቶች መልቀቅ እንደሚኖርባት አጽንኦት ሰጥተዋል። ይህ በእንዲህ እንዳለ ብሪታንያና አንዳንድ የአውሮፓ ሀገራት ሞስኮና ኪየቭ የተኩስ አቁም ስምምነት ከተፈራረሙ በኋላ ስምምነቱ አለመጣሱን ለማረጋገጥ የሰላም አስከባሪ ሀይል ወደ ስፍራው መላክ እየተዘጋጁ ነው። በእነዚህ ሁሉ ልዩነቶች መካከል ትራምፕ በውጭ ጉዳይ ፖሊሲያቸው ቅድሚያ ከሰጧቸው አጀንዳዎች መካከል ዋነኛ ጉዳይ የሆነው የዩክሬን ጦርነት ማስቆም እውን ለማድረግ ከፑቲን ጋር በነገው እለት የሚያደርጉት ውይይት ተጠባቂ ነው። ውድ ቤተሰቦቻችን አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ ስለምታደርጉ እናመሰግናለን።